የክልሉ መንግስት ረዳት ተጠሪ አቶ ነጋ አበራ ስልጠናው የሀገሪቱን የኢኮኖሚ ስብራቶች ለመጠገን የሚያስችሉ አራት ብዝሀ ዘርፎችን ማዕከል ያደረገ ነው ብለዋል። እነኚህ አራቱም የኢኮኖሚ ፒላሮች ከኛ ክልል አንጻር በዋናነት ትኩረት ተሰጥቶባቸው ሲሰሩ የነበሩ እና አሁንም በበቂ እውቀትና በበቂ ግንዛቤ ጥልቀት ባለ ሁኔታ የህብረተሰባችንን ተጠቃሚነት ሊያረጋግጥ በሚችል አይነት ሁኔታ መሰራት እንዲችሉ አመራሩ ይህንን የማስተባበር አቅሙ ከፍ ማለት እንዲችል ሊያደርግ በሚችል አይነት ሁኔታ ኦርጋናይዝ ተደርጎ ስልጠናዎቹ ሲሰጡ ነበረ። አመራሩ የፓርቲውን እሳቤዎች በመረዳትና በክልሉ ያለውን ነባራዊ ሁኔታ በመገንዘብ ህዝቡን በማስተባበር ተግባራዊ ለውጦችን ማምጣት እንዲችል የሚያገዝ በንድፈ ሀሳብና በተግባር የተደገፈ ስልጠና መሰጠቱን አውስተዋል። ይህንን ስራ መሬት ላይ ምን አይነት ተጨባጭ ተግባራት አሉ? የተሳኩ ነገሮች ምንድን ናቸው? ምን ደግሞ የቀሩብን ጉድለቶች አሉ? እነኚህ ጉድለቶችን እንዴት አርገን አረመን ብሎ ከረዥም ከመካከለኛና ከአጭር ጊዜ አንጻር የተጣሉ ግቦችን ማሳካት እንችላለን የሚለውን አመራር ውስጥ ቁጭት ለመፍጠርና ይህንን ቁጭት ብቻ ሳይሆን መፈጸም የሚያስችል አቅምም ለመገንባት በሚያስችል ሁኔታ የተሰጠ ስልጠና ስለሆነ ስልጠናው የአመራሩን የአቅም ክፍተትንና ፍላጎትን ማዕከል አድርጎ በመሰጠቱ በተወሰነ መልኩ የሚኖሩ ክፍተቶችን የሚያሟላና ታች ላይ ወርዶ ህዝብን አስተባብሮ ውጤት ሊያመጣ የሚችል አቅም የፈጠረ ነው ብሎ መውሰድ ይቻላል። ለስምንት ቀናት የሰለጠኑት ስልጠና በተግባር ምን እንደሚመስል በካፋ ዞን እየተሰሩ የሚገኙ የተለያዩ ስራዎች መጎብኘታቸውን ገልጸዋል። ጉብኝቱ አመራሩ በቁጭትና በቁርጠኝነት የተመለከተውን ወደ አካባቢ ወስዶ ለመተግበር እንደሚያግዘውም ተናግረዋል። ተስፋ የሚሰጡ ነገሮች አሉ። እነኚህ ተስፋ የሚሰጡ ነገሮች እንዴት አድርገን ስኬል አፕ ማድረግ እንችላለን የሚለውንም ነገር በተጨባጭ አርሶ አደሩ ጋር ሄዶ ማየት የተቻለበት ሁለተኛው፣ የኢንዱስትሪ ልማት ስራዎቻችን በቂ ግብአት የሚፈልጉ ከመሆናቸው አንጻር የግብአት ዋናው መነሻ የግብርና ምርትና ምርታማነት ሲያድግ በግብርናው ዘርፍ ላይ የሚመጡ ውጤቶች ስለሆነ እነኚህም ና ይህል መሬት ላይ ውጤት በሚያመጣ ሁኔታ አሉ የሚለውንም ነገር ማየት የተሻለበትና ጅምር የኢንዱስትሪ እንቅስቃሴዎች መኖራቸውንም ለማየት ጥረት የተደረገበት ነው። ሌላው ከ ቱሪዝም ልማት ጋርም በክልላችን ትልቅ አቅም የሆነ እምቅ አቅም ያለው እሱ ለመስራት ከተቻለ በኢኮኖሚው በገጽታው ለውጥ ማምጣት የሚያስችል ፖቴንሽል ያለበት ክልል እንደመሆኑ መጠን እያንዳንዱ አካባቢ ላይ ለዚህ ተመራጭ የሆኑ የቱሪስት መዳረሻ ማዕከላት አሉ ነው ወይ? ምን ጅምር ስራዎች አሉ? ከዚህ ጅምር ስራዎች ሌሎች ምን መማር አለባቸው የሚለውንም ነገር መሬት ላይ ከተሰሩ ስራዎች አኳያ፣ መሬት ላይ ካሉ አማራጮች አኳያ በሀሳብ ደረጃ ው ውይይታ ካደረጉበት ሁኔታ አንጻር መሬት ላይ ለማረጋገጥም ከዚህም የተወሰነ ልምድ ለመውሰድም በሚያስችል ደረጃ መስክ ምልከታ እየተደረገ ያለበት ስለሆነ በተግባርም በሀሳብም ብቁ የሆነ አመራር ለመፍጠር ያግዛሉ ብዬ አስባለሁ። ከሰልጣኝ አመራሮች መካከል ዳንኤል አድራሮ፣ አልማዝ ብርሃኑና ታምራት ምላሴ ከስልጠናው ለቀጣይ ስራቸው አጋዥ የሚሆን እውቀት ማግኘታቸውን ገልጸዋል። ብዙ ተሞክሮችን ወስደን ወደ አካባቢያችን ወስደን የምንሰራበት ብዙ እውቀት ያገኘንበት ስለሆነ በጣም ደስ የሚል የስልጠና ጊዜ ነው ነበረ። ስልጠና የሚያሳየው ነገር ወደ ራሳችን መልሰን እንዴት ነው አራቱ ዘርፎች አብዛኛውን ያለንን አቅሞችን አሳይተን አካባቢያችን ለመለወጥ ብዙ ነገር ነው ስልጠና ያረዳል። ተጠናቸው ስልጠናዎች በተለይ በመደመር መንግስት እይታ አራቱም ዘርፎች ላይ በግብርና፣ በኢንዱስትሪ፣ በከተማ ልማትና በቱሪዝም የሰለጠናቸው ተግባራቶች በተግባር ወስደን ከተማችን፣ ወረዳችን፣ ዞናችን ለመቀየር የሚያስችለን አቅም የሚሰጠን ስልጠና ነው። የጎበኟቸውን መልካም ተግባራት ወደ አካባቢያቸው ወስደው ለመተግበር ዝግጁ መሆናቸውንም አስረድተዋል። ኢምቦ ላይ ያየነው ነገር በጣም አስደስቶኛል። በተለይ እነዚህ መንገድ ላይ ሕይወታቸውን ጊዜያቸውን የሚያሳለፉ ሰዎች ወደ አንድ ቋት መጥቶ መንግስት ድጋፍ አድርጎ ከተረጅነት ወጥቶ ረጅነት ውስጥ የገቡ ያሉበት መንገድ በጣም ያስደስት ነው። ለእኛ ከተማም ይሄ ጉዳይ በጣም ተሞክሮ ይሆናል ብዬ አስባለሁ። የልማት ትርፋቶችን በሚገባ አይተናል። ለምሳሌ ወተት መንደር፣ የእንቁላል መንደር፣ የስጋ መንደር ኮሚኒቴን በበቂ ሁኔታ ያገኘን ስለሆነ ለእኛ አካባቢ ወስደን መስራት የምንችልበት ሆነ ስላሉ በጣም ደስ የምል ኮሚሽን ያደረግ ነው። ተሞክሮዎችን ብዙ የተሰሩ ስራዎችን ያየውበት ነው። ወደ ወረዳችን ስንመለስ ወስደን ተግባራዊ የምናደርገው ነው የሚሆነው።